በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ሚያዝያ 18። አንድ አምላክ በመሆን በአብ ወወልድ ወመንፈስ ቅዱስም ሚያዝያ 18 በዚህች ቀን የቅዱስ ሱስንዮስ አገልጋይ ቅዱስ አውሳብዮስ በሰማዕትነት አረፈ። ዲዮቅልጥያኖስም ቅዱስ ሱስንዮስን በሚያሰቃየው ጊዜ ንጉሥ ሆይ ለሱስንዮስ አውሳብዮስ የሚባል አገልጋይ አለው፣ እርሱም በፍጹም ልቡ እንደ ጌታው ክርስቶስን ያመልከዋል፣ ያንተን አማልክት አያመልክም አሉት። አምጡት አለ። ወደ እርሱም በቀረበ ጊዜ ስለ ሃይማኖት ጠየቀው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሱም ብዙ አባበለው፣ አማልክቶቹን ማምለክ በመተው ገሰጸው። ቅዱሱም የእውነተኛ አምላክ የእግዚአብሔርን አምልኮ በመተው ንጉሱን መልሶ ገሰጸው። ስለዚህም ንጉሥ ቁጣን ጨመረ። ራሱን በሰይፍ ይቆርጡ ዘንድ አዘዘ። ይህም ቅዱስ ከጌታው ከሱስንዮስ ቀድሞ የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። በረከቱን ከእኛ ጋር ለዘላለሙ ትኑር አሜን። አባ ጴጥሮስ ሰማዕት። በዚች ዕለት የአባ ቢሶይ ወንድም አባ ጴጥሮስ በሰማዕትነት አረፈ። የዚህም ቅዱስ የአባቱ ስም ስድራቅ፣ የእናቱ ስም ማርያም ነው። ይህንንም ቅዱስ በወለዱት ጊዜ ከርሳ የምትባል የእናቱ እህት ወስዳ የልጇ ጋር አሳደገችው። ሰባት ዓመትም በሆናቸው ጊዜ ወደ መምህር ወሰደቻቸው እና የቤተ ክርስቲያንንን ትምህርት ህጉን ተማሩ። በጾም በጸሎት ስጋደሉ ኖሩ። የእግዚአብሔር መልአክ ቅዱስ ገብርኤልም ተገለጠላቸው። ስለ ክብር ባለቤተ ክርስቶስም ምስክር እንደሚሆኑ ነገራቸው። ከጥቅት ወራትም በኋላ ሴጣን ዲዮቅልጣኖስን አስነ። አስቶት ለጣዖት በሰገደ ጊዜ እሊህ ቅዱሳን ክርስቲያኖች እንደሆኑ ነገር ሰሩባቸው። የእንድነው ገዢ አርያኖስ ወደ እርሱ አቀርቦ ለጣዖት እንዲሰግዱ ግድ አላቸው። እምቢ ባሉትም ጊዜ ደማቸውን እስኪፈስ ከባላ ላይ ሰቅለው እንዲገርፏቸው አዘዘ። ከጾምና ከስግደት የተነሳ ስጋው ስለደከመ የስቃዩ ህማም ለጴጥሮስ ታወቀው። ያን ጊዜ የእግዚአብሔር መልአክ ከህማሙ ፈወሰው። አርያኖስም አይቶ ጴጥሮስን ወደ ምስራቅ አገር ወስደው በዚያ ራሱን በሰይፍ እንድቆርጡ ታዘዘ። አባ ብሶይ በእስር ቤት እያለ መልአክ ነጥቆ ወደ ወንድሙ ወደ ጴጥሮስ አደረሰው። እርስ በርሳቸው ተቃቅፎ ተሳሳሙ። በሰማያዊት ኢየሩሳሌምም እንዲሰበስባቸው ወደ ጌታችን ጸለዩ። እነሆ ወደ እርሳቸውም ከሰማይ ቃል መጣ፣ እንዲህ የሚል ተጋዳዮች ሆይ በሰማያት በብዙ ጉባኤ መካከል ትኖራላችሁ እና ሰላም ይሆንላችሁ፣ ስጋችሁም በምድር አይለያይም። ከዚህም በኋላ መልአክ አባ ብሶይን ወደ እስር ቤት መለሰው። ጭፍሮችም ኃያል ድል አድራጊ አባ ጴጥሮስን ራሱን ቆረጡ፣ ስጋውን በእንጨት ላይ ሰቀሉ። አባ ብሶይ በጭልታ የወስደው ዘንድ የእስር ቤት ጠባቂውን ለመነው። ሄደውም የአባ ጴጥሮስን ሥጋ ዋጀው በሽቱ አድርጎ ገንዞም በስውር ቦታ ቀበረው። በረከቱ ከእኛ ጋር ለዘላለም ትኖር አሜን። በዚች ቀን በጠርሰስ አገር ውስጥ መከራ የተቀበሉ የከበሩ ሰማዕታት መታሰባቸው ነው። በረከታቸው ከእኛ ጋር ለዘላለም ትኖር አሜን። ሚያዝያ 17 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አውሳብዮስ ሰማዕት፣ አባ ጴጥሮስ ሰማዕት፣ ሰማዕታተ ጠርሴስ ወርሐዊ በዓላት፣ ቅዱስ ፊልጶስ ሐዋርያ፣ አቡነ ኤዎስጣቴዎስ ሰባኬ ሃይማኖት ረባን፣ አቡነ አኖሬዎስ ዘደብረ ጽጋጋ፣ ማር ያዕቆብ ግብፃዊ። በድካም አብዝቼ በመገረፍ፣ አብዝቼ በመታሰር፣ አትርፌ በመሞት ብዙ ጊዜ ሆኖ፣ በድካምና በጥረት፣ ብዙ ጊዜም እንቅልፍ በማጣት በራብና በጥም፣ ብዙ ጊዜም በመጦም፣ በብርድና በራቁትነት ነበርሁ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ አሳብ ነው። ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 23። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቦት ይልቅ የዳሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አላፋት መላእክትን እያሳስቡ በችግረ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን ትጓን